ትንቢተ ሆሴዕ ምዕራፍ ስድስት ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱም ይፈውሰናል፤ እርሱ መትቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፤ በሦስተኛውም ቀን ያስነሳናል፤ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላደርግልህ? ይሁዳ ሆይ ምን ላደርግልህ? ስለዚህ በነቢያት እጅ ቆረጥኋቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ ብርሃን ይወጣል ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና እነርሱ ግን እንደ አዳም ቃል ኪዳን እንደ አዳም ቃል ኪዳንን ተላልፈዋል። በዚያም ላይ ወንጀለኛ ገልአድ ኃጢአትን እንደሚሰሩ ሰዎች ከተማ በደምም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሷል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ለአንተ ደግሞ መከር ተወስኖልሃል።